እኔ ያሳደኩሽ እንጂ አልወለድኩሽ። ኖላዊ ድራማ ክፍል 13 ነገ የሚለቀቅ ይሆናል። ክፍል 12ን እንዴት አያችሁት? ያህን አባት ለ ስድስት ዓመት ደብቀዋት የኖረውን ሚስጥር እንግዲህ ቤተክርስቲያን እንሂድ በማለት እውነታውን ነግረዋታል። ታዲያ ሀንዬ እውነታውን አምና መቀበል አቅቷት ነበረ። ታዲያ ያህና አባት እንዳሉት ከሆነ የዛሬ 16 ዓመት ከደሴ ወደ አክሱም ጽዮን ብሄር ጉበት ሰዓት እየተንቀሳቀስኩ በነበረ ጊዜ አንቺ ቁመሽ እያለቀሽ ነበር ያገኘሁሽ። እናም ታዲያ ለቀናቶች ያህል ቤተ ቤተሰቦችሽ ባፈላልግም ነገር ግን ቤተሰቦችሽን ሳጣቸው አንችን ወደ ደሴ ይዤ ሸርኩ ብለው ቢነግሯትም፣ ሀኛ ግን ምንም እውነት የሆነ ነገር አልመሰላትም። ታዲያ እንግዲህ ሀንዬ አሁን በቅርቡ እናቷን ማግኘት እንዳለባት አምናለሁ። እንግዲህ ሀና ወደ ስራ ሊሄድ ነው ብላ በምትወጣ ሰዓት እንግዲህ የሀኒዬ አባት መስቀልሽን እረስተሻል፣ መስቀልሽን አድርጊ ብለው ሲሏት ነበር። ታዲያ ግን ያችን መስቀል እኔ እንዳያስብኩት ከሆነ የዛሬ አስራ ስድስት አመት ሀናን ሲያገኟት አንገቷ ላይ የነበረ መስቀል ትመስለኛለች። እንግዲህ ሀና ሌላ ማህተብ አንገቷ ላይ ያለ ያችን መስቀል ግን ሁለተኛ ነበረ እያሰረችው የነበረው። እናም ኖላዊ ድራማን እንዴት አያችሁት? እንግዲህ የምናሴ እናትም ከጀርመን ከካናዳ ወደ አገር ቤት ከተመለሰ በኋላ እኔ የልጄ ነገር ሰላም ነስቶኛል፣ ልጄን ወደ አክሱም ጽዮን ሂጄ መፈለግ አለብኝ እያለኝ ነው። ነገር ግን ልጇ አብራት የምውለው አብራ የእሷን ስራ እየሰራች በቃ መከራና ስቃይ በጭንቀት ውስጥ ሆነ አብራት ነው ያለችው። ነገር ግን እናትም ስለሆነ ልጄ ጭንቀት ውስጥ ያለ እየመሰለኝ ነው እያለች ነው። እና የሀንዬ እናትና ሃኒ በምን መልኩ የሚገናኙ ይመስላችኋል? ሀና በእርግጠኝነት የምትሰራበት ቤት ያለውን ፎቶ ካየችው እሷ እንደሆነ ስለምታቅ እሷ ቀርማ የምታውቅ ይመስለኛል። እንዲሁም ደግሞ የሀንዬ እናት አንገቷ ላይ ያለውን መስቀል ካስታወሱ ምናልባትም ሀና ልጃቸው እንደሆነች የሚጠረጥሩ ይመስለኛል። ብቻ ግን አጓጊ የሆነ ድራማ እንዲሁም ደግሞ የተመልካችን ክብር ያላቸው ተመልካች ምን እንዴት አድርገው መያዝ የሚችሉ በጣም ደስ የሚል ድራማ ነው የሚለቁልን። እና እንግዲህ ሀና የምትሰራባት ሴትዮ እንግዲህ ሰራተኛ ሆና ነው ተምራ እንዳልተማረች ሆና ነገር ግን ዝቅ ብላ እሰው ቤት ገብታ እየሰራይ አባቷን እያሳከመኝ ነው ታዲያ ግን የሀኒ አባት አሁን ላይ ከቀን ወደ ቀን በሽታው እየጨመረ እና እንዲሁም ደግሞ ለማሳከሚያ የተጠየቀችው ብር በጣም ብዙ ብር ስለሆነ አሁን ላይ ሀና በጣም ተጨናንቃለች። አባቴን ከየት አምጥቼ ነው የማሳከመው እያለች ባለችበት ሰዓት ነው እንግዲህ አባትየው እኔ አባትሽ አይደለሁም ብለው የነገሯት ሀኒ ግን አባቴ ሆንክም አልሆንክም ለእኔ የሚጨምርም የሚቀንስም ነገር የለም። አንተ ነው እኔ የማውቀው ብለዋለችና ግን ምላሴ ነው ስሙ ያዘኝም፣ እሱን የመሰለ ወንድም እንዳላት ስታቅ ምን እንደሚሰማት አላውቅም። ምላሴ የሚባለው በጣም ደስ የሚል ለሴት ልጅ ያለው ክብር እንደ ሰራተኛ ሳይሆን እያያት ያለው ሴት በመሆኗ ብቻ መከበር እንዳለባት የሚያምን ወንድም ነው ያላት። እንግዲህ እሷ መንከባከብ ከጀመረችው በኋላ ልጁ ለራሱ ለውጥ እያሳየ የመጣ ነው። እናም እንግዲህ የምላሴ እናት በጣም ሀብታም መኪና ቤት፣ የራሳቸው ድርጅት ያላቸው ናት። ነገር ግን ሀና ደግሞ እንግዲህ በስቃይ እና በመከራ ያለች ልጅ ናት ማለት ነው። እና መጨረሻው እየናፈቀኝ፣ ሀና ቤተሰቦቿን የምታገኝበት ሰዓት በጣም ጓጉቻለሁኝ። እንግዲህ ሰላም እናቷ ወደ ካናዳ ከሄደች በኋላ ለሀኒ ለየት ያለ እንክብካቤም ፍቅርም እየሰጠቻት ነበር። ስታለቅስ አይዞሽ ብላ ምን ሆነሽ ነው ብላ በጊዜ ሂጂ እያለች ምናምን እና ግን አሁን ላይ ሰላም እንግዲህ ያንን ማነው ስሙ ልጁን ስላፈቀረችው ሀናን ደግሞ ቅረቢውና ምን እንደሚፈልግ አጣሪሌ ብላት ነበር። ታዲያ ሀናን ያንን ነገር አሁን ማድረግ አትችልም። ምክንያቱም እሷ ልጁ የሚፈልገው ሀናን ነው። ሀናንም ደግሞ የሚፈልገው በገንዘቡ ተማምኖ ለአንድ ቀን አዳር ቢሆን አብረሽኝ ሁኒ እያላት ነበረ እናም እናንተ እንዴት አያችሁት ኖላዊ ድራማን እኔ በጣም ደስ የሚል እና በጣም የተመቼ ቆንጆ ድራማ ነው ኖላዊ ድራማ ለማታውቁት ወይም ላላያችሁት ኖላዊ ብላችሁ ሰርች ስታደርጉ ይወጣላችኋል ክፍል አስራ ሶስት ደርሷል ነገ ይለቀቃል ክፍል አስራ ሶስት በሳምንት ሶስት ጊዜ ነው የሚለቁት እናም አበረታቷቸው እላለውኝ እንግዲህ ሀና እኔ ለምኝ አባቴን ባሳክም ኖሮ የወሎ ሰው ደግ ነው። እናም እያሳከምልኝ ነበር፣ ግን ደግሞ አባቴን በላቤ ጠፍ ባርዬ ማሳት ከም ነው የፈለግኩት ለዛም ነው ተሰድጄ ወደ አዲስ አበባ የመጣሁት። አባቴ ከዳንና ከተሻለው ወደ ደሴ እመለሳለው እያለች ነበረ። እንግዲህ የኖላዊ ድራማ ከአክሱም ተነስቶ ደሴ፣ ከደሴ ተነስቶ አዲስ አበባ እየገባ ለየት ያለ ድራማ ነው እየሰሩልን ያሉ ማለት ነው። እና ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማድረጋችሁ እንዳትረሱ። ለምታበረታቱ ደግሞ ከልብ አመሰግናለሁ። ይህ ክበሩልኝ። ሁልጊዜም አይዞሽ በርቺ እያላችሁ ብዙ ከጎኔ የሆናችሁ እህቶች አላችሁ እና በጣም ነው ከልብ ማመሰግነው። እንግዲህ አሁን በዩቱብ ላይ የተለያዩ ድራማዎች እየመጡ ይገኛሉ። እጅግ በጣም አስተማሪ የሆነ ለተማረበት የሚያስተምር እንዲሁም ሲከፋችሁም ሆነ እንደዚህ ሰዓት ሲኖራችሁ ከመንፈሳዊ ወይንም ከእምነታችን ጎን ለጎን የሚያስተምሩ ድራማዎችም አሉ ማለት ነው። እናም እንግዲህ አገራችን ላይ አሁን ሰዓት በሲኒማ ቤት ሳይሆን በዩቱብ ነው የሚመረቀው ድራማቸው ሁሉ። ለማንኛውም ውድ ቤተሰቦች